አይ ወንዶች፣ ታስቆኝ ያላችሁኩ እግዚአብሔርን ነው። ምክንያቱም እኔ እንጃ ጥሩ ሰው እግዚአብሔር ከጎናቸው ሲሰጣቸው ያንን ሰው ልብ ሰብረው ልብ ጎርተው ያ ሰውን ላይ እንዳይጠገን አድርገው ጎርተው ሄዱና በእጅ አዙር ደግሞ ያቺ ሴት ቁስሏን አክማ በሁለት እግሯ ቆማ ጠንካራ ሆና ብዙ ፈተናዎችን አልፋ ደግሞ ሲያዩ መጀመሪያ ለነሱ እጅ ላይ ቅልል ብላ ወርቅ የነበረችዋ ሴት መዳብ ሆና ታያቸው እና ከዛ ጠንካራ ሴት ሆና አብረቅርቃ ስትወጣ ሲያዩ ደግሞ እንደገና ህይወቷ፣ እንደምንም ተጣጥራ ወደ ህይወቷ ተመልሳ ሲያዋት ደግሞ ድጋሜ ለነሱ ወርቅ ትሆነና ያንን ወርቅ ደግሞ ፍለጋ ይመጣሉ። ይገርመኛል። የወንዶች ባህሪ እግዚአብሔርን ነው የምላችሁ ቤተሰቦቼ። ምክንያቱም ሄሉ ከወርቅም በላይ የሆነች ልጅ ነበረች። በጊዜው እንዳልክ ሄሉን ቢረዳት እንኳን ስሜቷ እንኳን አጠገቧ ላለው ለእንዳልክ ተውና ለተመልካች እንደው የሄሉ ስሜት ፊቷ ላይ የሚታየው ለእንዳልክ ያላት ቦታ ግልጽ ብሎ እምነት ይፋ የወጣበት ሰዓት ነበር። እሱ ግን ወደኋላ ብመለስም ቤተሰቦቼ ቅርታ አርጉ፣ ሁኔታው ስለገረመኝ ነውና እሱ ግን ከህትነት እንደየዘለለ ህይወት እንደሌለውና በሷ ስሜት እንደሌለው ሁላችንም የማንረሳው የቅርብ ጊዜ ትዝታ ነው። ሄሎ ንባን ሰብራት ሄዶ ማለት ነው። ዛሬ ደግሞ በእጃዙት ወርቅ እንደ መዳብ ሆኖብኝ እያለ በሙዚቃውም በምኑም በምኑም እያንጎራጎሩ የጎዱትን ሰው ፍለጋ ሲመጡ ይገርመኛል። ቢሳካለት ደስ ይለኛል። እውነት ለመናገር ሄሎሽ ብላው ድጋሜ አምናው ከእንዳልክ ጋር ብትሆን ደስ ይለኛል። ግን ድጋሚ እንደማይሰብራት ምን አለ እርግጠኛ ነው። እውነቴ ነው የምላችሁ። እሷስ እንዴት እርግጠኛ ሆና ትመለሳችሁ? ምክንያቱም ለዩቱብ ቢሆንስ? ያኔ ከእህትነት የዘለለ ስሜት የለኝም ለስራን የተገናኘው ያለው ሰውዬ ዛሬ መዳብ ነበር ሽጀለ ያኔ፣ አሁን ደግሞ ወርቅ ሆነች ታየሽን ብሎ ሲመጣ ማን ያምናን? ያምናን ቤተሰቦች ታምናላችሁ እናንተ? የእውነት እንዳልክ ከልቡ ተጸጽቶ ይመስላችኋል? እኔ ግን አይመስለኝም። አሁን አሁን አብረው ቢሆኑ ደስተኛ ነኝ። የእውነቴ ነው። ግን አይመስለኝም። ምክንያቱም ወንዶች ሲባሉ ማስመሰል ይችሉበታል በደንብ አድርገው ያስመሰል፣ እንደኛ መሰሉ እነሱ እኮ እንደኛ አይደሉም። እኛ ነን እኮ የዋሆች የእውነት ስንወድም ጥግ ድረስ ስናፈቅርም ጥግ ድረስ እኛ በአፍ እትት ሳይሆን ከእውነት የእውነት ከልባችን ስለምናሳይ እኛ ሴቶች ማለት ነው። በተለይ ደግሞ ሄሉ የእውነት ንጹሕ ልብ ያላት ማፍቀር የምትችል ሰውን በቀላሉ ቶሎ ማመን የምትችል በዛውም ልክ ደግሞ ምላሿ የእሷን ልብ የሚሰብር መሆኑ ያሳዘናል፣ ያማል። እውነቴ ነው የምላችሁ። እና ዛሬ በእጅ ያዝኩት ወርቅ በጊዜው መዳብ ሆኖብኝ ነበረ። ሄሉዬ ለካ ወርቅ ነሽ ብሎ በዚህ ልክ ማዘን መተከዝ ማቀርቀር እንዳልክ ላይ ያየሁት እንግዲህ የሰሞኑን ሁኔታ ነው ማለት ነው። እና ለማንኛውም የእውነት አንተም ከልብህ ተጸጽተ የእውነትም ሄሉ ከወርቅም በላይ ናት ከወርቅ እንደውም ሄሉን ያገባ ሰው የእውነት የታደለ ሰው ነው፣ ከዛም በላይ ነው። ስለዛ እንዳልከው ሄሉ ከወርቅን በላይ ናት። እውነትም ወርቅነቷን ተረድተ ከሆነ የመጣሁና ድጋሜ የማትጎዳት ከሆነ እድሉን ከሰጠች የቅርብ ላይ አብራችሁ ህይወት ከጀመራችሁ እኛ ደስ ይለናል። ምክንያቱም ይሄሉን መጨረሻ እንናፍቃለን። ሄሉ የሆነ አግብታ ምናምን ናቲ ጎዳት። እውነቴን ነው የምላችሁ፣ ናቲ ልክ እሷም ከእንዳልክ ጋር ተመሳሳይ እኮ ነው። የእንዳልክና የናቲ እንትን አንድ አይነት። ናቲም ያኔ እንዲህ ከእንዳልክ ጋር ሌላ ህይወቱ ስትገባ እሱም በሙዚቃ ማበድ ጀመረ ማለት ነው ሄሉ ጋር ማለት ነው። ወደ ሄሉ መመለስ ፈለገ። ዛሬም ደግሞ ናቲ ሄሉ ካብ ጋ ሆና፣ አሁን ያለችበት ሁኔታ ጥሩ ባይሆንም ሲያይ እሱም እንግዲህ በሙዚቃ ሄሉዬ ወርቅ ነበርሽ ለካ ማለት ጀመረ ማለት ነው። የወንዶች ባሬ በእጅ ያዙት ወርቅ እንደመዳብ ይቆጠራል አይነት ነገር በጊዜው እንሆንባቸውና ከእጃቸው ፈትለክ ድንገት ስትል ያለቃ